ሰላም ጤና ይስጥልን። እንደምን ዋላችሁ? ከኬር ቦክስ አፍሪካ የዕለቱን ዜናዎች ይዘንላችሁ መጥተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማረስተ ዜና። በነዳጅ የሚሠሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። በአፋር ክልል ሃሪ ሮሱን ዞን ሰሙሮቢ ገለአሉ ወረዳ በመልማቷ ከተረጅነት ወደ ምርታማነት ተሸጋግራለች። ሁለተኛው የኢትዮ ጂቡቲ የቢዝነስ ማስፋፊያ ጉባዔ እየተካሄደ ነው። ማሌዥያ በአዲስ አበባ የሚገኘውን ኤምባሲዋን ከ43 ዓመታት በኋላ ከፈተች። የተርሚናል ኢንተርፕራይዝ ማህበራት የተሳለጠ የትራንስፖርት ፍሰት እንዲፈጠር እያደረጉ መሆናቸውን የከተማ አስተዳደር የትራንስፖርት ቢሮ አስታወቀ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎች በዝርዝር ትሰማላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ትኩስ መረጃ ያገኙ በማስቀጠልም ወደ ዜናዎቹ አልፋለሁ። ቀዳሚ ወዳደረግነው ዜና ስናል በነዳጅ የሚሰሩ ተሽከርካሪዎች ዕጣ ፈንታቸው ወደ ኤሌክትሪክ መቀየር ነው ሲል የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ዝርዝሩን ሜቴዮናስ የትራንስፖርት እና ሎጂስቲክስ ሚኒስቴር ዴታ በሪዮ አሰም በነዳጅ የሚሰሩ ተሽከርካሪዎች ወደ ኤሌክትሪክ ለመቀየር ስታንዳርዱ ጸድቆ መመሪያ እየተዘጋጀ መሆኑን ገልጸዋል። አላፊው የኤሌክትሪክ መኪና በዓለም አቀፍ ደረጃ የተስፋፋ ባለበት በዚህ ወቅት ኢትዮጵያን ከመቶ ሺህ በላይ ተሽከርካሪዎቿን ወደ ገበያ ማስገባት ችላለች ማለታቸውን ኢባድ ዘግቧል። በመጪዎቹ አስር አመታት ወደ አገር ውስጥ ከሚገቡ ተሽከርካሪዎች መካከል ዘጠና አምስት በመቶ የሚሆኑት የኤሌክትሪክ ለማድረግ እየተሰራ መሆኑን ተናግረዋል። መንግስት የኤሌክትሪክ መኪና ምርት ለማፍጣን ለማፍጠን የነዳጅ ወጪን ለመቀነስ እና አረንጓዴ አካባቢን ለመገንባት አቅዶ እየሰራ ሲሆን በቀጣዮቹ አስር አመታት ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎች ወደ ስራ ለማስገባት ከፍተኛ ጥረት እየደረገ መሆኑን አክሎ ገልጿል። በማስቀጠል በአፋር ክልል ሀሪሮሱን ዞን ሰሙሮቢ ገለአሉ ወረዳ በመልማቷ ከተረጅነት ወደ ምርታማነት ተሸጋግራለች። ዝርዝሩን ፍሬህይወት ተስፋዬ። ከሰሙ ተራራ ስር የምትገኘው ወረዳዋ ከሮቢ ወንዝ ውሃ እየጨለፈች ሁለገብ የግብርና ስራ በስፋት በማከናወን ላይ ትገኛለች። በወረዳዋ በመስኖና በክረምት ዝናብ ከ5200 በላይ ሄክታር መሬት በዘር ተሸፍኖ እንደሚገኝ የወረዳዋ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ መሐመድ ዮሴንጌሌ ተናግረዋል። አካባቢው ለግብርና ምቹ በመሆኑ ህብረተሰቡ ከተረጂነት ለማውጣት መንግስት በወረዳዋ ከትንሽ መስኖ ከትንሽ ማሳዎች እስከ ሰፋፊ የእርሻ ልማቶች ላይ በትኩረት እየሰራ ይገኛል ብለዋል። በወረዳዋ በቆሎ፣ ጤፍ፣ ሽንኩርት፣ ቃሪያና የተለያዩ ቋሚ ተክሎች እየለሙ እንደሚገኙ ነው የገለጹት። በአንፋር ክልል በ2018 የምርት ዘመን በአጠቃላይ ከ142,000 ሄክታር በላይ መሬት በዘር ለመሸፈን ታቅዶ እየተሰራ ይገኛል። በክልሉ ከፍተኛ የክረምት ዝናብ በሚያገኙት ክልባቲ ራሱና ፈንቲ ራሱ ዞኖች ላይ የተለያዩ ሰብሎች እየለሙ ይገኛሉ። በክልሉ በምርሃ ወቅት በዘር ለመሸፈን ከታቀደው መካከል ከ40,000 ሄክታር በላይ መሬት በዘር ለመሸፈን መቻሉን ተገልጿል። በመካከለኛው እና በታችኛው አዋሽ አካባቢዎች ከከፊል አርሶ አደሮች እስከ ኢንቨስተሮች በመስኖ ልማት የተለያዩ ሰብሎችና ለምግብነት የሚውሉ ቋሚ ተክሎች በማልማት ላይ ናቸው። በማስቀጠልም ሁለተኛው የኢትዮ ጂቡቲ የቢዝነስ ማስፋፊያ ጉባኤ እየተካሄደ ነው። የሎጂስቲክስ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሀሳብ ሁለተኛው የኢትዮ ጂቡቲ የቢዝነስ ማስፋፊያ ጉባኤ በጂቡቲ እየተካሄደ ይገኛል። ጉባኤው የኢትዮጵያና የጂቡቲን የሎጂስቲክስ ትብብር ለማሳደግ ያለመ ሲሆን የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዚዳንት አይነ አለም አባይነህ፣ የጂቡቲ ንግድና የቱሪዝም ሚኒስትር ሞሐመድ ዋርሳሚ ድሬህና የዘርፉ ተቋማት ኃላፊዎች ተገኝተውበታል። የኢትዮጵያ ሎጂስቲክስ ዘርፍ ማህበር ፕሬዚዳንት ኤልሳቤት ጌታውን ጉባኤው በሎጂስቲክስ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለውን የቢዝነስ እድገት ለማፋጠን እንደሚረዳም ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናዊ ተምሳሌታዊ ትብብር እንደሚሆን ተናግረዋል። የጂቡቲ የንግድና ቱሪዝም ሚኒስትር ሙሐመድ ዋርሳሚ ድሬህ በበኩላቸው ጉባኤው የሁለቱን ሀገራት የንግድ ትብብር በማሳደግ የኢትዮ ጂቡቲ ኮሪደርን ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር ለመፍጠር የሚያስችል መድረክ እንደሆነም ጠቁመዋል። በመድረኩ የሎጂስቲክስ ዘርፉን አቅም ለማሳደግ መሰል ትብብሮች ያላቸው ሚና ከፍተኛ መሆኑንም ተጠቁሟል። ጉባኤውን የኢትዮ ሎጂስቲክስ ዘርፍ ማህበር ከኢትዮጵያ ንግድ ምክር ቤት ከጂቡቲ ንግድ ምክር ቤትና ትሬድማርክ አፍሪካ ጋር በመተባበር ማዘጋጀታቸው ተገልጿል። የቀጠናውን ሀገራት የሎጂስቲክ ንግድ ትስስር ለማጠናከር ያለመው የመጀመሪያው ዙር መድረክ አዲስ አበባም ተካሂዷል። በመቀጠልም ማሌዥያ በአዲስ አበባ የሚገኘውን ኤምባሲዋን ከ43 ዓመታት በኋላ ከፈተች። ዝርዝሩን ሜቴዮናስ የማሌዥያ የውጭ ጉዳይ ሚኒስቴር ዛሬ መስከረም 19 ቀን 2018 ባወጣው መግለጫ ኤምባሲው ከመስከረም 13 ቀን 2018 ጀምሮ ስራ መጀመሩን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን እንደገለጹት ማሌዥያ በአውሮፓውያኑ 1992 ዓ.ም ከነበረው ያደረገ ስርዓት ጋር ዲፕሎማሲያዊ ግንኙነቷ በማሻከሩ ምክንያት ኤምባሲውን ዘግታ ነበር። የማሌዥያ የውጭ ጉዳይ ሚኒስቴር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት የበለጠ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው እንዲሁም በንግድ በኢንቨስትመንትና በህዝብ ለህዝብ ግንኙነት ላይ የጋራ ተጠቃሚነትን በሚያስገኙ በትብብር ዘርፎች የአዳዲስ እድሎች ለማሰስ ይረዳል ብሏል። መግለጫው አክሎም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ በሆነችው አዲስ አበባ የኤምባሲው ዳግም መከፈት ከአገራዊ ተቋም ጋር ለመስራት አዳዲስ መንገዶችን ይፈጥራል ተብሎ ይጠበቃል ሲል ገልጿል። ኤምባሲው ለጊዜው ስራውን እያከናወነ ያለው በሸራተን አዲስ ሆቴል ውስጥ በሚገኝ ጊዜያዊ ጽፈት ቤት ውስጥ ነው ተብሏል። መጨረሻ ወዳደረግነው ነው ዜና ስናልፍ የተርሚናል ኢንተርፕራይዝ ማህበራት የተሳለጠ የትራንስፖርት ፍሰት እንዲፈጠር እያደረጉ መሆናቸውን የከተማ አስተዳደር የትራንስፖርት ቢሮ አስታወቀ። ዝርዝሩም ፍሬህይወት ተስፋዬ የቢሮ ኃላፊ የአብባል አዲስ እንዳሉት የነዋሪዎች የህዝብ ትራንስፖርት አገልግሎት የአቅርቦት ፍላጎት ለማሳለጥ የተሻለ አሰራር ስርዓት እየተፈጠረ ነው ብለዋል። የመንገድ ደህንነትና የትራፊክ መጨናነቅ ለመቀነስ ከባለድርሻ አካላት ጋር በመተባበር በቅንጅት እየተሰራ እንደሚገኝም ተናግረዋል። ከዚህ በፊት የታክሲ ተራ አስከባሪ በመባል የሚታወቀው አደረጃጀት በአዲስ መልክ በተደራጀው የተርሚናል ኢንተርፕራይዝ አማካኝነት የተሻለ የትራንስፖርት አገልግሎት እየሰጠ መሆኑን አንስተዋል። በተርሚናል ኢንተርፕራይዝ የተደራጁ አስተባባሪዎች የትራፊክ መጨናነቅና የተሳፋሪዎችን እንግልት በመቀነስ የተሳለጠ የትራንስፖርት እንቅስቃሴ በመፍጠር ጉልህ ፋይዳ እያበረከቱ መሆኑን ገልጸዋል። በአዲሱ የትራንስፖርት አስተባባሪዎች የተርሚናል ኢንተርፕራይዝ ግልጽና የአሰራር ስርዓት በተከተለ አግባብ በሰማንያ ሰባት ማህበራት በደብ በማደራጀት የተሻለ አገልግሎት የሚሰጡበት ሁኔታ መፈጠሩንም አስረድተዋል። በአዲስ አበባ ስራና ክህሎት ቢሮ አማካኝነት በአዲስ በተዋቀረው የተርሚናል ኢንተርፕራይዝ የተደራጁ አስተባባሪዎችም የክህሎት ስልጠና ተሰጥቷቸው ወደ ስራ መሰማራታቸውን ገልጸው የሚሰ በአዲስ አበባ ስራና ክህሎት ቢሮ አማካኝነት በአዲስ በተዋቀረው የተርሚናል ኢንተርፕራይዝ የተደራጁ አስተባባሪዎች የክህሎት ስልጠና ተሰጥቷቸው ወደ ስራ መሰማራታቸውን ገልጸው የሚሰበስቡት ገንዘብ ዘመናዊ የአሰራር ስርዓት የተከተለ መሆኑንም ተናግረዋል። የኢንተርፕራይዝ ማህበራት አባላቱም ለሁለት ዓመታት በሚኖሯቸው ቆይታ እድገት ተኮር በሆነው ዘርፎች የሚሸጋገሩበት የቁጠባ ስርዓት መዘርጋቱን ጨምሮ አብራርተዋል። በመዲናዋ የተደራጁ የተርሚናል ኢንተርፕራይዝ ማህበራትም የነዋሪዎች የትራንስፖርት አገልግሎት በማሳለጥ ምቹ የትራፊክ ፍሰት በመፍጠር አዎንታዊ ሚና እየተወጡ መሆኑን ገልጸዋል።